በትምህርት ቤቶች ዙሪያ አዋኪ ተግባራት እንዳይኖሩ ለማድረግ የማህበረሰቡ አጋርነት አስፈላጊ ነው። ይህንኑ ተግባር ለማጠናከር ደግሞ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አዋኪ ድርጊቶችና በስነ ምግባር ብልሹ አሰራርን ለማስቀረት ያለመ ውይይት ከተለያዩ የህብረተሰብ ክፍሎች ጋር አካሂዷል። የአዲስ አበባ ከተማ የደንብ ማስከበር ባለስልጣን ዋና ሥራ አስኪያጅ ሻለቃ ዘሪሁን ተፈራ ከህብረተሰቡ ጋር በተሰራው የቅንጅት ሥራ በመዲናዋ ህገወጥ የጎዳና ላይ ንግድ መቀነስ መቻሉን ተናግረዋል። በየሜዳው ሲሸጥ የነበረ ህጋዊ ነጋዴውን የሚደፍቅ የህገወጥ ንግድም በተመሳሳይ ዘጠና ፐርሰንት በሚቻል ደረጃ በከተማችን ውስጥ አስወግደናል። ይህን ሁሉ ስንሰራ ከእናንተ ከህዝቡ ጋር ጎን ለጎን በመሆን ነው። በትምህርት ቤቶች አካባቢ አዋኪ ተግባራትን መፈጸም ህገወጥ መሆኑን የጠቆሙት ዋና ስራ አስኪያጁ ይህንኑ ድርጊት በሚፈጽሙት ላይ እርምጃ ለመውሰድ የሁሉም ትብብር ያስፈልጋል ብለዋል። በዘንድሮ በ2018 ዓ ም በተለይ አዋኪ ተግባሮች በትምህርት ቤት